በጣም ያለ ማይመስል ነገር ምኘት ይችላል፣ የእሱ ማድረግ ግን አይችልም። ሚና ብሩ ከአንድ ላይ ቪዲዮም እንዲሰሩ እኛ እኮ መጀመሪያ አውርተናል። ሰላም ቤት ሰው እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁ በሰላማችሁ ይብዛልኝ። ምን ሰላም አለ ብላችሁ ነው እኛ ጨረቃና ጨራቂ አይቱ ችግር ሲፈጠር እንዲህ ነው ጭንቅ ጥብብ በምንለው ማለት ነው። ጋይስ መግቢያ ላይ የለቀኩላችሁ ቪዲዮ ሰዎች ናቸው ቆርጦ ይላኩልኝ። ጋሽዬ ጋር ደውዬ ነበረ። ለሶስት ልጆችም የጋሽዬን ስልክ ሰጥቻችሁ ደውላችሁ ነበረ ነገር ግን አንደኛዋ ልጅ እሺ፣ ሁለታችሁ ትክክል ናችሁ። አንደኛዋ ልጅ ግን ጋሽዬ ጋር ደውለሽ አስቢ፣ ጠዋት ደወልሽ፣ እንደገና ማታ። ሰው እንዴት ነው አንቺ ሀያ አራት ጊዜ የምትደውዩ? ትልቅ ሰው እኮ ናቸው፣ ሊተኙ ይችላሉ። ተረጋጊ፣ ገባሽ? እኔ ደውዬ ጠይቄያቸዋለሁ። ሲጀምር ጋሽዬ ምን አሉ መሰላችሁ? ነገሮች ደስ አላሉኝም። ቡታጀራ ላይ ሃይሚ ያለችበት ሁኔታ ደስ አላለኝም። ስለዚህ እሱ ያለውን ጉዳይ እንኳን እስኪ ጨርስ ድረስ ወይ ቡታጀራ ትሄድ ወይም ደግሞ ቅርብ ነው ልጅ ከቡታጀራ አዲስ አበባ ቅርብ ነው። ስለዚህ ደርሶ መልስ እንኳን ማካሄድ የሚችለው ነገር ነው። ብዙም በጣም የሚከብድና ትልቅ ነገር አይደለም። እና እባክሽን ከሰሙ እሺ፣ ከሰሙሽ ንገሪ። ቪዲዮ ሰሪ ነኝ ምናምን የነሱ ዩቱብ ተከታታይ ነኝ ብዬ ነግሬያቸዋለሁ። የሰጠኋችሁ ፅሆንና ቲጂ የምትባሉ ልጆች የጋሽዬን ስልክ ሰጥቻቸዋለሁ። እናንተ የተባረካችሁ ልጆች ናችሁ። ደውላችኋል፣ ጠይቃችኋል፣ የተባላችሁትን በሙሉ ሰምታችኋል ማለት ነው። ሳውዲ ያለችዋ ልጅ እና ዱባይ ያለችዋ ልጅ እናንተ በጣም አንዷ ግን በጣም ነው ያዘንኩት። ዱባይ የምትኖር ሌላ ልጅ ደግሞ እንደዚህ ሶስተኛ ልጅ ስልካቸውን ሰጥቻት 24 ሰዓት ነው አሉ የምትደውለው ሀያ አራት ሰዓት። በቃ ምንም ፋታ አትሰጥም አሉ። ተረጋጉ፣ እንደዛ አይደለም። ጋይስ ምን ሆናችኋል? ትልቅ ጋሽዬ ትልቅ ሰው ናቸው። አንዴ ትደውላላችሁ። ደግሞ እሳቸው ሰው እንኳን አይመርጡም። እንትን ኮሊንግ ሲያነሱ ሰው አይመርጡም። እና ያለው ነገር ምንድን ነው እኔ አሉ በቃ ማለት ይሁን ነገር አለ። ያው ቤተሰብ ስትሆኑ ማታወሩት ነገር ይኖራል ታውቃላችሁ። እና ደግሞ ይውላችሁ ጠላት ድብን ነር ይላል እንጂ ሀይሚና ቡራ መቼም ቢሆን መቼም መቼም ቢሆን አይለያዩም። መቼም ማለት ነው መቼም አይለያዩም። ምክንያቱም እነሱ ያፋቀራቸው እነሱ ያዋደዳቸው እንትን አይደለም፣ ገባችሁ? ገንዘብ አይደለም፣ ገባችሁ? አላችሁ ተንኮል የምትሰሩ አላችሁ ሀይሚና ቡራን ለመለያየት ሀይሚና ቡራን በቀይ ሆነ ያልሆነ ይህ የቅናት መንፈስ ያለባችሁ ሰዎች አላችሁ መቼም አይሰካላችሁም እኔ እውነት ነው መነግራችሁ አስረግጬ ነው መነግራችሁ ሰው ይጣላል ይታረቃል ጸብካለ ይፈታል ችግሩ እሷ ያልነገረችው ደግሞ ምናልባት እሱ ታቃላችሁ ቡሩኬ ስሜታዊ ነው ቶሎ ነው የሚናደደው ቶሎ ነው የሚበሳጨውና ምናልባት ምናልባት ምናልባት እንዲህ እንዲኮ ነው የሆነ ሰው እንደዚህ እኮ እንደዚህ ሆኜ እንደዚህ ገጥሞኝ ብላ ብትነግረው ሄጄ ልደባደብ ሊል ይችላል። ታውቃላችሁ፣ ሰው ከተደባደበ ደግሞ መታሰር አለ። ኢትዮጵያ ውስጥ ደግሞ ከታሰራችሁ፣ እስር ቤት ከገባችሁ ደግሞ ለመውጣት በጣም ከባድ ነው። ምናልባት እሱንም አስባለት ሊሆን ይችላል ብዬ አስባለሁ። ጋሽዬ ግን ወደ አዲስ አበባ እንዲሄዱ ነው የሚፈልጉት። አንቺም አሁን ሃይሚዬ እኔ እውነት አሁን የምነግርሽ ነገር ፕሊዝ፣ ፕሊዝ፣ እባክሽ፣ እባክሽን፣ ፕሊዝ፣ ስንወድሽ፣ በቃ ሂዱ ሂዱና በቃ ትንሽ እንኳን ቢያንስ አንድ አስራ አምስት ቀን አንድ ወር ምናምን አሳልፋችሁ ተመልሳችሁ ወደ አዲስ አበባ ወደ ቡታጀራ መምጣት ይችላል። ደግሞ ከቡታጀራና አዲስ አበባ ጋይዝ በጣም ቅርብ እኮ ነው፣ መቶ ሰላሳ ምናምን ኪሎ ሜትር ነው ይኖ የሁለት ሰዓት ተኩል መንገድ ምናምን ማለት ነው። ስለዚህ እየተመላለሰ ጉዳዩን ማስፈጸም ይችላል። ከጣሪ ደግሞ ማለት ነው ከእናንተ ጋር ነው፣ አይዟችሁ። እኔ ሀይሚት አሳዝነኛል ስብር ብላ ሳያት በጣም ነው የምታሳዝነኝ። ታውቃላችሁ ብዙ ችግሮች ብዙ ፈተናዎች ምናምን ስታወራ ሰምታችኋል። ብዙ ችግርና ፈተናዎችን አሳልፌ ያለው አሳልፌ ነው እዚህ ደረጃ ያደረስኩት። እዚህ ደረጃ ስደርስ ማንም ቡርኬን እስካገኝ ድረስ ብቻ ነበር ስደክም የነበረው። በቃ ቡርኬን በማግኘቷ በጣም ደስተኛ እንደሆነች ነው ብዙ ጊዜ የምታወራው። ይሄን ደግሞ የማይወዱ ደግሞ መቀኞች፣ ጠላቶች አይጠፉም። ታውቃላችሁ ስለዚህ እነሱን ለመለያየት በሌላ መንገድ እየሄዱ ያሉ ሰዎች ካላችሁም ሊኖሩም ይችላሉ ብዬ አስባለሁ። መግቢያዬ ላይ የለቀቅኩላችሁ ቪዲዮ ከሆነ ሰው ቻናል ላይ ተለቆ ነው ያመጣሁት፣ እና ለምንድን ነው እነዛ ልጆች የሆነ የሚወዳ ሰው እንዳለ እሷን የሚወዳ ግን እሷ አትፈልግም። ለምን ወደድከኝ ደግሞ አይባልም ታውቃላችሁ። አንዳንድ ወንዶች ሴት የሆነችን ሴት ካዩ ፍቅር ውስጥ ነው የሚገቡት ብዙ ጊዜ እና አንዳንድ ወንዶች አሉ የሆነ በቃ እንትን የሚሉ ወንዶች አላችሁ። ታውቃላችሁ፣ የሚሻፍዱ ወንዶች አሉ። የራሳቸውን እንኳን ማድረግ ባይችሉ ራሱ ዝም ብለዋል፣ አደለ እንደዚህ ወጠጥ የሆኑ ሰዎች ይኖራሉ ና አይዞሽ ሀይሚዬ የኔ ውድ እንግዲህ እኛ ወደ አንቺን ሪኮመንድ ማድረግሽ ቡርኪን ይዘሽ ወደ አዲስ አበባ ለጊዜው ሪላክስ እንድታረጉ በቃ ይህን ብቻ አድርጊ። ነገሮች ይስተካከላሉ፣ እመኝ ሁሉ ነገር ይስተካከላል። ሁሉ ነገር ማለት ነው ሁሉ ነገር፣ ጠላት ያፍራል። በቅርቡ የምንፈልገው ነገር ሁሉ አድርጋችሁ እናያችኋለን። ረጅም ሰዓት አይደለም፣ ቅርብ ጊዜ ሁሉ ነገር ይስተካከላል። የሰው ልጅ ከታች ተነስቶ ነው ትልቅ ደረጃ የሚደርሰው። ገባሽ። እኛ እናውቃለን እንዴት ሆናችሁ እንደምትኖሩ፣ ስንት ነገር ስንት ዋጋ ከፍላችሁ እንደምትኖሩ እምናውቅ እናውቃለን። ገባችሁ። የማያውቁ ሰዎች ግን ምናልባት ብዙ ነገር እንትን ሊሉ ይችላሉ። ሰው አይዟችሁ። ሀይሚዬ አይዞሽ፣ ቡርክዬም አይዞክ። እናንተ ወጣቶች ናችሁ። ስታጠፉ እኛ እየመከርናችሁ፣ ጥሩ ስራ ስሰሩ ደግሞ ጥሩ ነው በርቱ እያልናችሁ፣ እኛም ከጎናችሁ አለን። ሀይሚዬ አንቺ ቀሽት ነሽ ምርጥ ነሽ፣ አንተም እንደዛው ለሰዎች ለጠላታችሁ እጅ እንዳሰጡ። ጋይስ ድምፅ አለ ድምፅ አለ በመሀል በመሀል የሚገባ ድምፅ አለ። እንግዲህ ምን ማድረግ አልችል እንጋይስ ያለውበት ቦታ ድምፅ አለ። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ሀሳብ አስተያየት ካላችሁ ደግሞ ጻፉልኝ ኮመንት ላይ ኮመንታችሁን። እያንዳንዳችሁ እንደማነብ ታውቃላችሁ። ላይክ እንዳትረሱ። ከዚህ ቪዲዮ አምስት መቶ ላይክ ፈልጋለውኝ። የሁላችንም ቪዲዮ የሁላችንም ኮመንት አነባለሁ፣ ይዘ አንዳንዴ እንዳሁን ኮመንታችሁን እንዳነበብኩት ትዝ እንዲላችሁ ብዬ ልብ ቅርጽ እሰጠዋለሁ ማለት ነው። ሰው እስኪ ሃሳባችሁን አስተያየታችሁ ወደ አዲስ አበባ ትሂድ ይሂዱ። አንድ ላይ ነው እንጂ መለያየት የለባቸው ሁለቱ። አንድ ላይ ለጊዜው አዲስ አበባ ሄደው ይህን፣ ምክንያቱም ይሄ ችግር ያለው ቡታ ጀራ ላይ ይመስለኛል። ገባችሁ? አሁን እሷ እንደዚህ እየተጨነቀች ያለችው ቡታ ጀራ ስላለች መሰለኝ። ይሄ ችግር ይሄ የሆነ ነገር የገጠማት ነገር እስኪስተካከል ድረስ ከቡታ ጀራ ወታ አዲስ አበባ ትሂድ በቃ ምናልባት አልባት አይታወቅም፣ ገባችሁ የትምህርት ጓደኞች ሊኖሩ ይችላሉ። ብዙ የሰው ልጅ ሲወጣ ሲገባ ብዙ ነገር ነው የሚገጥመው እና ለጊዜው ይህን ችግር ለማለፍ ሄዱ፣ ወደ አዲስ አበባ አላለሁ። እናንተ ማሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ ላይክ እንዳትረሱ ባይ